ሀይሚዬ ወደ ስራዋ ተመልሳለች። ሀይሚዬ ዝም ስትል እኔ በጣም ነው የምፈራው። የምትመጣበት አይዲያ አስባ አስባ በጣም ከባድ ነው። በከባዱ መታለች። በመጀመሪያ ደረጃ ሀይሚዬ አይደለም ፍቅረኛ ቀለበት ቀርቶ ጓደኛ እንኳ የሌላት ልጅ ናት እና እንደዚህ አይነት ነገር ታደርጋለች ብሎ ማሰብ በራሱ በጣም ከባድ ነው እና ፕራንክ ነው በጣም ብዙ ሰው የሚወዳቸው በጣም ብዙ ሰው እንደሚጨነቅ አውቃለሁ፣ ከኔ ጀምሮ ማለት ነው። ከእነሱ የምንፈልገው ፍቅራቸውን፣ ደስታቸውን ስለሆነ ማለት ነው። እና አንዳንድ ሰዎች ደግሞ የምትሳደቡ ሰዎች አላችሁ፣ ፈቶ የምትዘቀዝቁ ሰዎች አላችሁ። ግን ጥሩ አይደለም። መጨረሻውን ሳታዩ ሰው አትሳደቡ፣ ፈቶም አትዘግዝቁ። ይሄ የስራው ባህሪ ነው። ምንም ማድረግ አይቻልም። እነሱ ሰው ያስተምራን ብለው ያሰቡትን ቪዲዮ በፕራንክም በቀልድም እያዋዙ እየሰሩ ወደ ተመልካች እያቀረቡ ነው ያሉት ማለት ነው። ስለዚህ የዛሬው ቪዲዮ ሀይሚ ታረገዋለች ብሎ ማሰብ እኔ በጣም ነው የሚከብደኝ እና ፕራንክ ነው። ስለዚህ ጥሩ ጥሩ ኮሜንቶችን የሚያበረታቸውን፣ የሚያስታርቃቸውን፣ ሰላም የሚያደርጋቸውን ብዙ እንትን መልካም ነገሮች ቢጻፉ ጥሩ ነው ብዬ አስባለሁ ማለት ነው። ሰላም! ውድና እየተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማቱ ብዝት ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ ማለት እፈልጋለሁ። እንግዲህ ዛሬ ሀይሚዬ እንግዲ ብሩኬን በፕራንክ ጀምራለች። እንግዲህ እስከ ስንት ቀን እንደሚሄድ አናቅም፣ ግን ሀይሚዬ አጠር አድርጊው። ብሩኬ ለውሳኔ በጣም ችኩል ነው፣ በጣም ይናደዳል። እና አጠራ አድርጊ ማለት እፈልጋለሁኝ። ከዛ ውጭ ደግሞ የምትሰራቸው ቪዲዮዎች በጣም አስተማሪ ቪዲዮዎች ናቸው። ቀለበት አይደለም የሰውን ልጅ የሚያስረው ዋናው ትልቁ ነገር ልብ ለልብ መተሳሰር ነው፣ ለሰው ልጅ ዋናው ማለት ነው። እና የፍቅርም የትዳርም የሁሉ ነገር መተሳሰር ልብ ለልብ ነው፣ እና በጣም ትልቅ መልዕክት ያለው ነው ቪዲዮ ላይ ረጋ ብሎ ላየው ሰው ላስተዋለው ሰው በጣም አስተማሪ ቪዲዮ ነው እና በዚህ ሰሞን ደግሞ ያው ብሩኬ ፈጣሪ ከፈቀደ አዲስ ነገር ይኖራል ብሎ ተናግሮ ነበር። እንግዲህ ከዛ ጊዜ በኋላ ቀለበት ሊያስርልሽ ነው፣ ቀለበት ሊያስርልሽ ነው በጣም ብዙ ሰው ኮሜንት ነው እንግዲህ እንደዚህ የሚባለው እሷና እሱን ከመውደድ እነሱ ሁለታቸው እንዲጣመሩ ከመፈለግም ሊሆን ይችላል እና አሁን ላይ እነሱ ደግሞ እንደዚህ አይነት ነገር ላያደርጉ ይችላሉ። እንግዲህ የራሳቸው እቅድ አላቸው፣ ፕሮግራም አላቸው። ሁሉን ነገር እነሱ በውስጥ በዝምታ ነው የሚጨርሱትና ማለት ነው እና እነሱ ከተገናኙበት ጊዜ አንስቶ ያው ቀለበት ሰርላት የሚል ኮሜንት ሁሉም ቪዲዮ ላይ አለ። ሁሉም ሰው ነው እንደዛ የሚለው እና እንግዲህ እግዚአብሔር አምላክ ሀሳባቸው ምኞታቸው ተሳክቶ አንድ ቀን እንደምናያቸው በቀለበት በትዳር በልጅ በአራት ልጅ እንደምናያቸው ተስፋ እናደርጋለን ከፈጣሪ ጋር ማለት ነው። እንግዲህ ዛሬ ሀይሚ ፕራንኩን ጀምረዋለች። የጨሪቃ ቤተሰቦች በጣም ብዙ ሰው እንደሚጨነቅ እንደሚያስብ አውቃለሁ ከኔ ጀምሮ ማለት ነው እና እኛ የምንፈልገው የእነሱን ደስታ የእነሱን ፍቅር ነው የምንፈልገው። እንግዲህ ደግሞ ስራ ስለሆነ የስራው ባህሪ ነው፣ ምንም ማድረግ አይቻልም። እነሱ ለሰው ያስተምራል ሰውን እንትን ይላል ብለው የሚያመጡትን ቪዲዮ እንግዲህ እየቀረጹ እየለቀቁ ነው፣ እኛም እንመለከታለን ማለት ነው። ውዴ ቻናሌ ቤተሰቦች፣ የጨሪቃ ፋሚሊ ቤተሰቦች ሰብስክራይብ እያደረጋቸው ቤተሰብ ስለምታደርጉ ደግሞ እጅጉን አድርጌ አመሰግናቸዋለሁ እውነት ለመናገር እና በሀይሚዬና በብሩኬ በጣም ብዙ ኮሜንቶች። ዛሬ ደግሞ ኮሜንቶቹ በጣም አሪፍ አሪፍ ኮሜንቶች ሲጻፉ አይቻለሁ ተጽፈው። ሀይሚዬ የጀግና ሴት ሆነ። ጀግና ሴት ሲባል እኔ በጣም ነው ደስ የሚለኝ። የስራ የስራ ፍላጎት በጣም ከባድ ነው የሀይሚዬ እና እና ፕራንኩ ደግሞ ነገ ቢያበቃና እንግዲህ ያለውን ደግሞ የቪዲዮውን መልእክት ብት ብትነግሪን በጣም ደስ ይለና። ና ሀይም የኒ ውድ እንግዲህ ብሩኬ ትዕግስቱን ይስጥህ ማለት እፈልጋለሁ። በጣም ከባድ ነው። ብሩኬ ለውሳኔ በጣም ስለሚቸኩል በጣም ያስፈራል። ተነጋግረው ቢሰሩ ጥሩ ነበረ። እነሱ ጋር ደግሞ በቃ ድርቅ ያለ ፕራንክ ስለሚደራደርጉ በጣም ይከብዳል። ና ለሁሉም ነገር እንግዲህ ማስተዋልን ይስጥ ማለት እፈልጋለሁ። ጉዲ ቻናል ቤተሰቦች፣ ለዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ለምታበረታቱ ቤተሰቦች ደግሞ በጣም አድርጌ አመሰግናለሁ። መልካም ጊዜ ሆኑላችሁ። ነገ ቸር ያሰማል።